ናታን እና ቢኒያም ተጣሉ። ናታን እንግዲህ በአንድ ሄቱ በጽዮን እንደማይደራደር ሁላችንም እናውቀለን። የናታን ፍራቻ ጽዮን አጉል ቦታ ላይ እንዳትወድቅ ነው። ለዛም ነው ቢንያምን አንድ ነገር ቃል እንድትገባልኝ እፈልጋለሁ ብሎ ቃል ሊያስገባው የሞከረው ማለት ነው። ቢንያም ግን ቃሉን የምገባል መጀመሪያ የምትለውን ሰምቼ ነው ብሎ ሲለው፣ ናታንም ወደ ንግግሩ ቀጠለ። ናታን ምንድ ነበር ያለው? ፂን እኔ ብሞት ከጎኗ ሁነህ ልክ እንደ እኔ እንደ ወንድሟ እንዲትንከባከባት እፈልጋለሁ ነበረ። ከባድ ጥያቄ ነው። ቢኒያም አልችልም ነው መልሱ። ለምን ሲለው የማፈቅራትን ልጅ እንደ ወንድም መንከባከብ አልችልም። ናታን ግን ፍጹም የማይታወቅ ሰው ነው የሆነው ማለት ነው። ቢኒያም ራሱ እስከሚደነግጥ ድረስ ማለት ነው። የአባቱ መሞት፣ የፂ ፍቅር ውስጥ መግባት፣ የአባቷን መሞት ለፂ ምን ብሎ እንደሚነግራት ምክንያቱም ፂ አባቷን በጣም ነበር የምትወደው። ግራ ገብቶታል። ለዛም ነው ጥሩ ስሜት ላይ ስላላደለ ቢንያምን እንደዛ ሲያስጨንቀው የነበረው ማለት ነው። ሲዝትበት የማያውቀው ሰው ቢንያም እስከሚሆንበት ድረስ በጣም ሲዝትበት ነበረ። እንደዛም ሆኖ ግን ቢንያም ምንም ሳያስቀይመው ይህን እንኳ ማድረግ አልችልም፣ አንዲት የማወዳትን ልጅ እንደ እህት አድርጌ ማቅረብ አልችልም ብሎት፣ አይ ስትረጋጋ እናወራለን ብሎት ነበረ የሸኘው ማለት ነው። እንግዲህ ናታን ግራ ነው የገባው። የፂ ጉዳይ ህይወት እንደዚህ ናት ብሎ እንትን ብሏል። እኔ በሞት ፂን ለማትቻት ነው የሚሄደው ማንም የላት ከጎኗ እያለ ብዙ እየተጨናነቀ ነበረ። የቤዚ መቀየር፣ ቤዚ እንደዚህ ሰላማዊ ሰው መሆኗ። እንዳስቸገርንሽ ይገባናል፣ ግን ሁሉ ነገር አመቻችቼ ለትንሽ ጊዜ ነው እንጂ፣ ፂን ከጎኗ ሁኚ፣ በቃ ሸክም ሆንብሻል፣ ለትንሽ ጊዜ ነው ታገሽን፣ ሲላት ስቅስቅ ብላ ነበር ያለቀሰችው። ደረቱ ላይ ሽጉጥ ብላ ማለት ነው። የቤዚ መቀየር አይገርምም። ቤዚ እንግዲህ ኤፍራታ ጋር ተደዋውላ ነበረ። ኤፍራታ አደራ፣ ሉሊትን ቅረቢያት ብላት ነበረ። ቤዚ ግን አልችልም ሎሊትን መቅረብ እኔ አልችልም ነው ያለቻት። ትቼያለሽ እማይቻል ነገር ምንም ነገር የለም። እኔ ማስመሰል ኑሮ ሰልችቶኛል አለቻት። ማስመሰል ሰልችቶኛል። አሁን ደግሞ ያለሁበት ሁኔታ ለእኔ ጥሩ እረፍት ነው። ወደዛ ወደሚያስቀይም ማንነቴ መመለስ አልችልም ነበር ያለቻት። እና ቢሆንም ግን እንደማንም ብላ ቃል አስገብታታለች። ሉሊትን እንዲት ቀርባትና ከያፌት ጋር ያላትን ነገር ማወቅ እንዲችሉ ማለት ነው። አንድ የማይገመትና ይህም በጣም ከባድ የሆነ ነገር ኤፍራታ እንግዲህ ሰምታለች እንግዲህ አባቱ የናታን አባት መሞት ሲሰማ ያፌት እጅግ በጣም ነበር የተናደደው፣ እጅግ በጣም እጅግ በጣም ነበር የተናደደው ማለት ነው። መሞት የለበትም ነበር፣ እየጎተትኩ ነበረ ነፍሱን ማሰቃያት እያለም። ናፌት የናታን ወንድም ነው ማለት ነው። በአባቱ ንዴት ነው ያ፣ እንግዲህ በድሎት ያደገ መስሎት ነው የሚያሰቃየው ማለት ነው። ናታን ግን በድሎት ያደገ ልጅ አይደለም። አባቱ ለአባቱ ምንም ትውስታ አይለኝም። ጥሩ ትውስት አይለኝም አባቴን ሳስታውስ ብሏል። ለዛም ነው እንግዲህ ጥሩ ነገር ጥሩ ጊዜ ከእህቱ ጋር ማሳለፍ የሚፈልገው። እኔ አንድ ነገር ቢሆን እህቴ በእኔ ጥሩ ትዝታ መኖር አለባት ጥሩ ነገር የሆነ ሚሞሪ ማስቀመጥ አለባት ብሎ ስላመነ ነው እህቱን እያቀበጣት ያለው ማለት ነው። እና እንግዲህ ናታን እጅግ በጣም ተናድዶ ሲጠጣ ምሽቶ ነበረ። ሲጠጣ ባመሸበት ሰዓት ግን ብዙ ሚስጥሮችን አውጥቷል ማለት ነው። ያም ነው ያስደነገጣት፣ አባትነትን ስላወቀች ማለት ነው። እጅግ ይከብዳል። የወንድሙን ወንድሙን እንደዛ ሲያሰቃይ የወንድሙ ፍቅረኛ የነበረችውን ሲቀማ ሁለተኛ እንደገና ደግሞ ወንድሙን ሲከስ ይህንን ማወቅ ከባድ ነው አይደል ቤተሰብ እና ኤፍራታ እጅግ በጣም ነበር የደነገጠችው ማለት ነው በነገራችን ላይ በዚህ ዙሪያ ላይ ሎሊት ኃይለኛ አቀጣጣይ ናት ቤት የተሰራውን የተደረገውን ሁሉ ሎሊት ናት ማለት ነው ለያፌት የምትነግረው ያፌት እንግዲህ ሰክሮ መጥቶ የማይባል የማይደረግ ሚስጥር አውጥቷል ማለት ነው ፂም እንግዲህ ትልቅ ያው እንዳስታወሰች እንዳያውቁባት እየጣረች ነው። ቢሆንም ግን ቢኒያምን ለምን አልደወለችም እያለች ለምን አልደወለም እያለች እያሰበች እያብሰለሰለች ጨረቃዋን እያየች ለካ ወንድሜ ጨረቃዋን ምን ያህል ውበት እንዳላት ስለሚያውቅ ነው የኔ ጨረቃ፣ የኔ ከዋክብት ሲላት የነበረው እያለች በጨረቃይቱ ውበት እየተደመመች ነበረ። ወንድሟንም ከዛ ስሜት ለማውጣት ግራ ገብቷት ነበረ። ስለ ጨረቃይቱ ብታወራው ስለ ሁሉም ነገር ብታወራው እሱ ግን ምንም ነገር በኤፍራታ ላይ ተስፋ የቆረጠ ይመስላል። ማለት ነው ናታን ኤፍራታን በቃ በጣም ተስፋ ቆርጦባታል። ለዛም ነው ቤዝም ሁሉም የደነገጡት። ማለት ነው በኤፍራታ ላይ ትልቅ ተስፋ መቁረጥ ስላየባት ነው። ቢንያምንም ፍቅር የሚባል ነገር ፍቅር የሚባል ነገር እያልክ አትጨምላልቅ እያለ እንደዛ ሲያመናጭቅ የነበረው ያው በኤፍራታ ጉዳይ ነው ማለት ነው። ኤፍራታ ግን ለእሱ ብላ እንዳደረገችው ሲያውቅ ምን ያህል እንደሚጸጸት እና ምን ያህል እንትን እንደሚል አስባችሁ። ቤተሰብ ለሱ ስትል ነው እሱ እስር ቤት በውሸት እንዳይከሰስ ብላ ለሱ ስትል ነው ሕይወቷን መስዋዕትነት እያደረገች ያለችው እና ብቻ አሁን እየተውሰበሰበ መጥቷል ማለት ነው። አንደኛ አባቱ መሆኑን የናታን አባት የያፌት አባት መሆኑን አውቃለች። ኤፍራታ ኤፍራታ ከያፌት ሰዎች ጋር መስራት ትፈልጋለች። በዛ ላይ ደግሞ አሁን የያፌት አባት የናታን አባት መሆኑን አውቃለች። ነገሩ ውስብስብ እያለ ነው እና ደስ ይላል። ግን ነፂ እንደዚህ አንዳንድ ጊዜ ማስተዋሷ አስታውሳ ለሰዎች ሳት ሳታስጠጣ እንደዚህ መራመዷ ደስ ይላል። ውድ ቤተሰቦች እንግዲህ ለዚህን ለቤት አዲስ ኮናችሁ